መጪው ትውልድ የራሱን ፓዝ ቻርት ማድረግ አለበት። ሺዎችን እየሰዋህ በሚደረግ ነገር ብቻ እኔ ያልኩት ካልሆነ ሌላው አስተሳሰብ ቶታሊታሪያን ነው። ቤተክርስቲያን መቆጣጠር የሚፈልግ አስተሳሰብ፣ እድር መቆጣጠር የሚፈልግ አስተሳሰብ። ህወሀት ስላደረገው ሌላ ፓርቲ ቢያደርገው ስህተት ነው አይሆንም፣ ተቀባይነት የለውም። ለእኔ ወጣቱ ይህ ሳይክል ብሬክ ማድረግ አለበት። የህወሀት ቀሳ ውስጥ ነው የሚሉ ሰዎች አሉ። ቅስናውም የላቸው፣ ቅንነቱም የላቸው ግን እኛ ያለው ካልሆነ በስተቀር ብሎ አንድም የሚያቀርቡት ሀሳብ የለም። ባይዞ ተፈናቃዮችን ለመመለስ ያመጣኸው ነገር ስህተት ነው ከሚል በስተቀር ተፈናቃዮችን ለመመለስ የሚያስችል የሚባል ፕላን የላቸውም። ፕላን የላቸውም ብቻ ሳይሆን እንዲመለሱም አይፈልጉም። ከነዚህ ሰዎች ጋር ህውሀቱ ሆኖ መኖር እራሱ በጣም አስቀያሚ ነው። ወጣቱ ኦልሬዲ ጀምሮት አልኩ። ይሄ ዝም ብሎ አጋጣሚ አይደለም። ጌታቸው ስለመራው ስላልመራው በሚል አይደለም ሌላ ሌላ አስፒሬሽን ያለውም ይሄ መንገድ አምሳ ዓመት ሙሉ አጥፍቶናል እሚል መጽሐፍ መመራመር የሚችሉ መሪዎች እስከመሩት ድረስ ይነሱ ከነ ብዙ ጉለቶቹ ነበር። አሁን መሳደብ ብቻ የትግል ስትራቴጂ አድርገው የያዙ ከተቻለ ደግሞ የተወሰነ ነፍጥ ተነስቶ አንድ ነገር ካላደረግን ብቻ የያዙ ሰዎች ይዞ በቀረበት ሁኔታ የወጣቱን አስፒሬሽን ሊያሟላ አይችልም።